መጽሐፍት ናቸው የሚቀጥሉት። ባጫጭሩ ነው የምነግራቸው መጽሐፍት ምንድን ነው። የኦርቶዶክስ ከመጽሐፍ ቅዱስ ሌላ ትከተላለች? ከመጽሐፍ ቅዱስ ወዲያ መጽሐፍ ቅዱስ ውጪ ኦርቶዶክስ አትከተልም። እንደውም የሚከተሉ ሌሎች ናቸው። እኛ ከመጽሐፍ ቅዱስ ውጪ ምንም የምናየው ነገር የለም። መጽሐፍ ቅዱሱ ግን የቱ ነው ብለው ደግሞ ማወቅ ያስፈልጋል። ብዙ ሰዎች ዛሬ የእውነት ሀቅን እንዲወጣ እያደረጉ ነው። ለምሳሌ ፕሮቴስታንቱም እንደሚሉት ይህ ነው የሚያወናብዳቸው ነገር ስለሆነ ነው። ስልሳ ስድስት ነው መጽሐፍ ቅዱስ፣ ከዛ ውጭ መጽሐፍ ቅዱስ የለም። በኦርቶዶክስ ዘንድ ደግሞ ሰማንያ ሐዱ፣ ሰማንያ አንድ መጽሐፍ ተብለው ተቆጥረው አባቶቻችን ሶስት መቶ አስራ ስምንቱ ሊቃውንት እንዳስረከቡን ያንን ለምእመኑ ታስተምራለች ቤተክርስቲያናችን። ሌሎች ደግሞ በቤተ ክርስቲያናችን ያሉ ገድላት አሉ፣ ድርሳናት አሉ፣ መጽሐፍ መነኮሳቱ አለ የሊቃውንቱ መጽሐፍት አሉ። እነዚህ መጽሐፍት ወይም ሞ በየጊዜው ደግሞ የሚነሱ የቤተ ክርስቲያን ልጆች የሚጽፏቸው መጽሐፍት አሉ። ቅዳሴው አለ። ይሄንን እስ መከተ ኃጢአት ነው ወይ? የሚገርመው ግን መጀመሪያ ገና ስታዩት ዘመቻው ምን እንደሆነው እኮ ተዋህዶ ያላትን ባህልና እውነት ሀቅ ሃይማኖት ማስካድ ነው። ማንነትን ማሳጣት ነው። ትክክለኛውን ነገር ማስጣል ማስጣል ያ ምንድን ነው? ለምሳሌ መጽሐፍ ቅዱስ ሌላ የቤተክርስቲያን መጽሐፍት አያስፈልጉም። ሌላው ዓለም እኮ በፊት ትቶት ነው፣ አያስፈልጉም ብለው እነሱ ይናገራል። እጁ ላይ ግን ቢያንስ ብታይ መጽሐፍ ቅዱስ አታይም። ወይም አንድ ሰው የጻፈው ሌላ መጽሐፍ እጁ ላይ ይዘው ይሄንን ህዝብ መጽሐፍ ቅዱስ እንዲጥል የቤተክርስቲያኑ መጽሐፍት እንዲጥል ይሰኩታል። ሌላ አለ መጽሐፈ መጽሐፍ እንኳን ብሎ ይባል ይህ አይደለም እ ስልሳ ስድስቷን ብቻ ይዘዋል። ለማንኛውም በአጭሩ የምንነጋገረው ነገር ምንድን ነው፣ መጽሐፍ ቅዱስ እነዚህ ተጨማሪ ተብለው ወይም ደግሞ በቤተ ክርስቲያናችን ያሉ ተጨማሪ ግን ያልሆኑ እራሳቸው ዋነኛ መጽሐፍ የሆኑት መጽሐፍት መጽሐፍ ቅዱስ ይደግፋቸዋል ወይ? መጽሐፍ ቅዱስ ከደገፋቸው ይደግፋቸዋል እንደግፋቸዋለን፣ ካልደገፋቸው ግን አንደግፋቸውም። መጽሐፍ ቅዱስ ግን ይደግፋሉ ወይ? እስቲ ለምሳሌ ስልሳ ስድስት መጽሐፍ ብቻ እከተላለሁ የሚል ሰው ቃይን ወንድሙ አቤልን ገደለ፣ አይደለ? ቃይን ወንድሙ አቤልን ገደለ። ከዛ በኋላ ምንድን ነው የሚለው ቃሉ? ሄዶ ሂስቶችን አገባ ይላል። ዘፍጥረት አራት ነው እንደዛ። ሴቶች ከየት መጡ? መጽሐፍ ቅዱስ ስልሳ ስድስት ነው ስልሳ ስድስቱን መጽሐፍ ቅዱስ ብታገላብጡ ብታገላብጡ ብታገላብጡ፣ የማንበቢያ መነጽር አይደለም፣ አንድ መቶ መነጽር ተደራርቦ ተደራርቦ እዛው ጠረጴዛው ጋር ደርሶ ቢያነብ አይገኝም። በፍጹም አይገኝም። ከየት መጣ? ኧረ ሰይጣን ከየት መጣ ሰይጣን? ምክንያቱም መጽሐፍ ቅዱስ ሲጀምር ሰይጣን በእባብ አድሮ አዳምና ሔዋንን አሳተ ነው አለ ሚለው። ከየት መጣ ራሱ ሰይጣን? መጽሐፍ ቅዱስ አሁን መልስ አይሰጥም ስልሳ ስድስት ስለዚህ የግድ ወደ ትልኬት ነው ማለት ነው አሁን ቀጥታ ወደ ቤተ ክርስቲያን ያን አባቶች የጻፉት ሚስጥር በመንፈስ ቅዱስ የተረዱት ሚስጥር ወደ ተቀመጠባት ቤተ ክርስቲያን እዩ በብሉ ኪዳን ብዙ ጊዜ ስታነቡ አንድ የምታገኙት ነገር አለ መጽሐፍ ቅዱስ ሌላ መጽሐፍትን ይጠቁማል ምን እያለ ለምሳሌ እንዲህ የሚል አንድ ጥቆማ ታገኛላችሁ አንደኛ ነገስት አስራ አምስት ሰላሳ አንድ አንደኛ ነገስት አስራ አምስት ሰላሳ አንድ ናዳብ ስለተባለው ሰው ታሪክ መጽሐፍ ቅዱስ አስፈላጊውን ከጠቀሰ በኋላ ሌላ ደግሞ ተጨማሪ ማንበብ ለሚፈልግ ሰው እራሱ የሚጠቁመው አንድ ነገር አለ። እንዲህ ይላል፣ የቀረው የናዳብ ነገርና ያደረገው ሁሉ በእስራኤል ነገስታት ታሪክ መጽሐፍ የተጻፈ አይደለምን? አሁን እንግዲህ መጽሐፍ ቅዱስ ላይ ሌላ መጽሐፍ ጠቆመን ማለት ነው። የማንም ታሪክ የእስራኤል የነገስታት ታሪክም ጠቆመን መጽሐፍ ቅዱስ ይሁን እኛ አሁን የፈለግነው ስለ ሰው ታሪክ አይደለም። ስለ አምላካችንስ ታሪክ ማይንገረን ከአስራ ሁለት ዓመት እስከ ሰላሳ ዓመቱ አምላካችን ኢየሱስ ክርስቶስ የት ነበረ? ስልሳ ስድስት መጽሐፍ ቅዱስ አይናገር። የት ነበረ ኢየሱስ? ተመልክ የሰራው ተአምር የት ነበረ? አንድ ነገር ይለናል መጽሐፍ ቅዱስ፣ ሌላ መጽሐፍ እንዳለ ይጠቁመናል። አስቀድሞ ግን ኢየሱስ ክርስቶስ ያደረገው ታምር ቢጻፍ አለሙ ሁሉ ባለበቃው ነበረ ይሄ የት ነው የምናየው? በዮሐንስ ወንጌል 21 25 ነው። ዮሐንስ 21 25 ዮሐንስ 20 30፣ 20 30 ኢየሱስ ክርስቶስ ያደረገው ተአምር ቢጻፍ ዓለም ሁሉም አለበቀዋል። እንደገና መልሶ ምን አለ ቅዱስ ዮሐንስ ወንጌላዊው ኢየሱስ ክርስቶስ በዚህ መጽሐፍ ያልተደረገ በሌላ መጽሐፍ ግን የተጻፈ ብዙ ተአምር አደረገ ይላል። ተመልከቱ። ለምሳሌ ከ12 ዓመቱ እስከ 30 ዓመቱ አይ ነገር በ12 ዓመቱ ቤተ መቅደስ ሄደ፣ ከዛ በኋላ በ30 ዓመቱ መጥቶ ተጠመቀ ነው የሚለው መጽሐፍ ቅዱስ። የኛ ቤተ ክርስቲያን ግን ተአምረ ኢየሱስ የሚባል መጽሐፍ አላት። ይህ መጽሐፍ የኢየሱስ ክርስቶስን ዜና የያዘ መጽሐፍ ነው። ኢየሱስ ክርስቶስ በዛ ዘመን የት እንደነበረ፣ ትምህርት ቤት እንዴት እንደተማረ ይሄ ሁሉ ዘርዝሮ ይጽፋል ይሄ መጽሐፍ። ተመልከቱ። እስኪ ሌላ ኧረ ጥያቄን ጠይቅ። እነዚህ ሰዎች 66 ብቻ ነው መጽሐፍ ቅዱስ ብለው የሚናገሩ ከሆነ ማቴዎስ 27 ቁጥር 9 ላይ ያለውን ቃል ምን ሊያደርጉት ነው? ማቴዎስ 27 ላይ ያለው ቃል እንዲህ ይላል። አሁን አጥብቃችሁ ትሰማላችሁ። ስለዚያ ስለዚህ ያ መሬት እስከዛሬ ድረስ የደመር የተባለ የቱ በሰላሳ ብሩ የተገዛ ወሬት ጌታ በተሸጠበት በዚያን ጊዜ በነቢዩ በኤርምያስ በነቢዩ በኤርምያስ የተባለው ከእስራኤል ልጆችን አንዳንዶቹ የገመቱትን የተገመተውን ዋጋ ሰላሳ ብር ያዙ ጌታም እንዳዘዘኝ ስለ ሸክላ ሰሪ መሬት ሰጡት የሚለው ተፈጸመ። ይሄ ግን ታውማን የተናገረ ማን ለተናገረ? አጥብቃችሁ ስሙ። ሁላችሁም መልስ ስጡ። ተማክረውም የሸክላ ሰሪ መሬት ለእንግዶች መቃብር ገዙበት። ስለዚህ ያ መሬት እስከ ዛሬ ድረስ የደም መሬት ተባለ። በዚያ ጊዜ በነቢዩ በኤርሚያስ የተባለው በነቢዩ በኤርሚያስ የተባለው ከእስራኤል ልጆች አንዳንዶቹ የገመቱትን የተገመተውን ዋጋ ሰላሳ ብር ያዙ፣ ጌታም እንዳዘዘኝ ስለ ሸክላ ሰሪ መሬት ሰጡት፣ የሚል ተፈጸመ። ይህን ትንቢት የተናገረው ማን ነው? ማን የተናገረው? ኤርሚያስ ነው። ኤርሚያስ እንደተናገረ ደግሞ ወንጌሉን የጻፈው ማን ነው? ማቴዎስ ነው። ማቴዎስ አሁን ማንን ነው የጠቀሰው? የትኛውን ነብይ ነው የጠቀሰው? ኤርሚያስን የጠቀሰው። ይሄን ትንቢት የተናገረው ማን ነው ማለት ነው? ኤርሚያስ ነው። ወንጌል ነው የጻፈው ማቴዎስ ነው። ስለዚህ ይሄን ትንቢት ቀጥታ ማግኘት ያለብን በማቴዎስ ውስጥ ነው፣ በኤርሚያስ ትንቢት ውስጥ ነው። ስልሳ ስድስቱ መጽሐፍ ውስጥ ብቻ ነው መጽሐፍ ቅዱስ ብሎ ድርቅ የሚል ሰው ለዚህ ጥያቄ መልስ ይለዋል። ለምን በስልሳ ስድስቱ ውስጥ ትንቢት ኤርሚያስ አለ በትንቢት ኤርሚያስ ውስጥ ግን ይሄን አናገኝ። የት ነው የምናገኘው? ተጨማሪ ተብሎ ይጠቀሳል። ተረፈ ኤርሚያስ ምዕራፍ ሰባት ቁጥር ሶስት ላይ ነው የትንቢት ያለ ተመልከቱ። ተረፈ ኤርሚያስ ምዕራፍ ሰባት ቁጥር ሶስት ይሄ ትንቢት ቁጭ ብሏል። እየገባችሁ ነው፣ እየገባችሁ ነው። ሌላ ይሁዳ አንድ ትንቢት ይናገራል። አንድ ምዕራፍ ነው ያለው ይሁዳ ቁጥር 14 ላይ ይሁዳ ቁጥር 14 ላይ እንዲህ የሚል ቃል ይናገራል። ምን የሚል ቃል ነው የሚናገረው? የአዳም ሰባተኛ ትውልድ የሆነ ሄኖክ እግዚአብሔር ከእላፋት መልአክቱ ጋር መጥቶ ይፈርዳል ብሎ ትርቢት ተናገረ። አሁን እንግዲህ ፀሐፊው ማን ነው? ይሁዳ። ትርቢቱን የተናገረው ማን ነው? ሄኖክ ይሁዳ ምን ጻፈ? የአዳም ሰባተኛ የሆነው ሄኖክ እግዚአብሔር ከአላስ ቅዱሳኑ ጋር መጥቶ በኃጢአተኞች ላይ ይፈርዳል ብሎ ትንቢት ተናገረ። አሁን ትንቢት ተናገረ የተባለው ሰው ማን ነው? ማን ነው? ሄኖክ ነው። መጽሐፍ ሄኖክ ስልሳ ስድስት ውስጥ መጽሐፍ ሄኖክ የሚባል ታገኛለች? የለም። ስልሳ ስድስት ውስጥ መጽሐፍ ሄኖክ የለም። ተጨማሪ የተባለው መጽሐፍ ሄኖክ ምዕራፍ አንድ ቁጥር ዘጠኝ ላይ ግን ይህን ቃል ታገኛላችሁ። ሄኖክ አንድ ዘጠኝ ስለዚህ እኛ የምንከተላቸው መጽሐፍቶች የእውነትን ሀቅ እንደሚነግሩ እንረዳ። ገርሉ ስረቁ አይልም አትስረቁ ነው። ድርሳኑ ዘሙቱ አይልም አትዘሙቱ ነው። መጽሐፈ መነኮሳቱ ኃጢአት ስሩ አይልም ልጆቼ ከኃጢአት ተከልከሉ ነው። ይሄ ታዲያ የእግዚአብሔር መንፈስ ነው ያለበት ወይስ ሌላ መንፈስ ነው ያለበት? የእግዚአብሔር መንፈስ ነው ያለበት። ቅዱሳን አባቶቻችን ዲያብሎስን የቀጠቀጡት በገድል ቅዱሳን አሮ ዲያብሎስን እኖ ያሳፈሩት በድርሳ ሰራታቸውን መላእክት መላእክት አባቶቻችንም በሕይወት ታሪካቸው እነዚህ ሁሉ የሚነግሩን እግዚአብሔርን አምልኩ ነው። ስለዚህ በአጠቃላይ የእግዚአብሔር ቃል እንዲህ ብሎ ይመክረናል። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 14 ከህፃንነት ጀምረህ ከማን እንደተማርክ ታውቃለህ? ከህፃንነት ጀምረህ ህይወት የሚሰጡ ቅዱሳን መጽሐፍትንም አውቀሃል። የእግዚአብሔር መንፈስ ያለባቸው መጽሐፍት ሁሉ ለምክርና ለተግሳጽ ይጠቅማሉ። የእግዚአብሔር መንፈስ ያለባቸው መጽሐፍት ሁሉ ለምክርና ለተክሳስ ይጠቅማሉ። በዚህ አይነት ሁኔታ ለምክርና ለተክሳስ እንጠቀምባቸዋለን። ሌላው ግልጽ ሆነላችሁ።